ነው ለንትን ሰግጥ ለሃይማኖት ሰግጥ፣ ግን ወርዱ እኮ ማለት ራሱ ወርዱ ራሱ ሰግጥ ጋጠ ወጥነትን እኮ ነው፣ ለሰው ይሉን ታቢስነትን እኮ ነው። ይሄ የትኛው ሃይማኖት እስልምና ወይስ ክርስትና ነው ፕሮሞት የሚያደርገው? ወንድምን ከምታሰናክል የወፍጮ ድንጋይ አንገት ላይ ተደርጎ ወደ ወንዝ ብትጣል ይቀላል የሚል የክርስትና አስተምሮ ነው ያለው። እስልምናም ሉክ ወንድምን ላለማሳሳት ራሱ ሴት እህቶቻችን እስከምን ርቀት ነው የሚሄዱት? ሂጃብ ኒቃብ ይለብሳሉ። እንደዚህ ለሰው አእምሮ የሚጨነቅ ሃይማኖቶች ባሉበት ሀገር በምን መንገድ ነው? ምንም እንዳይመስልህ፣ ግድ አይስጥ፣ ሰዎች ዝም ብለው ነው ዱ ቨር ዩ ዋንት፣ ኬጅ ውስጥ አትግባ። ይህንን ቪዲዮ ተመልከቱት። በአንድ ቪዲዮ ውስጥ ራሱ ምርቃት እኮ አይደለም። ይሄ ወር እየመረቃችሁ አይደለም፣ እየተሰደብክ ነው። እየተመከርክ እንኳ ያለው እኔ እውነት ደህና ምክር እንኳ ቢሆን እኔ እየተሰደብኩ አልሰማ። አንተ ፋራ ነህ፣ ኬጅ ውስጥ ነህ። ኬጅ ውስጥ ማለት በቃ ራስን ኤክስፕሎር አላረግክም፣ በነፃነት አላወራህም። እኔ ራሴን ነኝ ራሴ ሪሉ ማንነቴ ነው ማሳየው ኦተንቲክ ነኝ ምናምን ይላል። ኦተንቲክሲቲ ማለት ራስን መሆን በቃ ምንም አለ ማስመሰል ለማለት ነው። ግን ባይዘወ ራስን ሁኑ ብለን እንደ ሳይኮሎጂ ባለሙያ ራሱ ስንመክር ሰዎችን ራስን መሆን እስከምን ድረስ ካላችሁ ጥሩ ነገርህን አሳይ ጥሩ ከሆነ። መጥፎ ካራክተሮች ካሉ ግን ራስህን ከምትሆን ብትለወጥ ይሻላል። እንዴት ነው ግትርነት እያለብህ ማየብነት ካለብህ፣ ሰውም አትሰማ ከሆነ ብዙ የሚያስጠሉ ማንነቶች ካሉ ራስን ብትሆን እኮ ትጎዳለህ፣ ሰውንም ትጎዳለ። ምኑ ነው ጥቅሙ ራስን መሆን? እንደውም ራስን መቀየር ነው እንጂ ሰበርንነስ እኮ ነው የሚሰበክላችሁ ግትር አለመስማት። ተግሳጽን የሚሰማ እኮ በጣም ጥበብን እኮ ነው የሚሸምተው። ምክርን የሚሰማ እኮ ያድጋል። ተግሳጽን አለመስማት፣ ምክርን አለመስማት የትኛው የእስልምና የትኛው የክርስትና አስተምሮ ነው? ግን አያችሁ፣ ይሄ ልጅ የሚሄድበት ርቀት በጣም የሚገርመኝ ሄዶ ሃይማኖት ውስጥ ስለሚደበቁ እንደ ብዙዎቹ፣ ማለት ብዙ ጊዜ የሆነ ፋውል ይሰሩና ታውቃላችሁ፣ ወይ ብሄር ውስጥ ይደበቃሉ ወይ ሃይማኖት ውስጥ አንዳንዴ ደግሞ ፆታ ውስጥ ይደበቃሉ። ማለት ጥፋት ያጠፉና ልክ ሰው ሲነሳባቸው በሴትነቴ ወንድ ስለሆንኩ ነው ይላል ወይ ደግሞ ሃይማኖት ውስጥ ይደበቁና እንደዚህ ስላልኩኝ እኮ ነው ኢየሱስ ስላልኩኝ እኮ ነው ማርያም ስላልኩኝ ነው ይላል ግን ያልገባችሁ ነገር ሃይማኖተኛ ሰው ከአንደበቱ ይልቅ ምግባሩ ላይ ነው የምታዩት ቃል እኮ አይደለም ሃይማኖት ኑሮ ነው አይደለም በምግባር ሃይማኖት የሚያሰድብን ነገር እያረግ ግን ሃይማኖቴ ሃይማኖቴ ስላልክ የሃይማኖት ቃላትን ስለተጠቀምክ ዛት ዳዘንት ሚን ሪሊጀስ ነው ማለት አይደለም ከዛ የሚያሳዝነኝ ምስኪኑ የኢትዮጵያ ህዝብ፣ በቃ ሃይማኖት ውስጥ ከተደበቀ ሴንሲቲቭ ጎኑ እንደሆነ ያውቃሉ። ማኒፕሌሽን ቴክኒካቸው ናቸው። የሰውን አእምሮ የሚጠመዝዙበት ነው። ዘሞመንት ተናደህበት ልክ ልጮ ሀሳብን ልትገልጽ ስትል ሃይማኖትን ሲያነሳ ብሔር ሲያነሳ ያውቃሉ። ደካማ ጎንን ማኒፕሌት ያደርገዋል ማይንድህን፣ ይጠመዝዙታል። አረ ንቁ ወላጆች ንቁ፣ ወጣቶች ንቁ። እየተካሄደበት ያለው ፍጥነት አደገኛ ነው። በእንቅርት ላይ ጆሮ ደግፍ ነው። በጣም ማቴሪያሊዝም ቁስ አምላኪነት ፕሪች እየተደረገ ነው። የቅድሙ ቪዲዮ ላይ ተመልክታቸዋል። ገንዘብ ሰራለው፣ ዝነኛ ሆናለው፣ ገንዘብ ሰራለው። ሰው እኮ የፈለገውን ነገር ማሰብ ጥሩ ነው፣ ግን ባለፈው የሆነ ቪዲዮ ላይ እንዳየሁት ሰመረ ባሪው በግል መደደብ መብት ነው አብረን እንደ ድብ ግን አይባልም፣ ነው ያለው። እውነት እኮ ነው። አሁን እኛ እየተናገርን ያለነው እንደ ኢንዲቪዥዋል ይቻላል፣ ግን ኢንፍሉዌንሻል ነኝ ብሎ ጭራሽ ደግሞ ሰግጥ ፈምስቱር አረ በእግዚአብሔር ትላልቅ ሰዎች እነ ሠራዊት ፍቅሬ ሳይቀሩ በጣም ሌጀንደሪ የሆኑ ከሕፃንነታችን ጀምሮ ማስታወቂያዎቻቸውን አንዴ የቀለም አንዴ የቆርቆሮ ማስታወቂያ ስናይ ድራማ የሚመስል በጣም አርቲስቲክ የሆነ ነገር ሲሰሩ የነበሩ ሰዎች፣ የመጀመሪያ በቪኤችኤስ የሆነ ፊልም ነበር። ቪዥነሪ የሆነ ሰማያዊ ፈረስ ፊልም አባይን ስለመገደብ የሰራ ሰው፣ አሁን ቪዥንን የሚያጨነግፍ ዓላማ ያለውን ቱር ፕሮሞት እየተደረገ ባለበት ስፍራ ቁጭ ብሎ ሳያ ምንድን ነው የምናስበው? ሰራዊት ፍቅሬ እኮ የደረሰበት ለመድረስ እኮ አመታትን ፈጅቷል። ሀርድ ወርክ አለው፣ ዲስፕሊን አለው። መቼም እሱ ራሱ ቢጠየቅ አልጋ ባልጋው ሆኖለት አይደለም የመጣው። አሁን ታዲያ ሰግጠ አላዋቂ ሆነ ደድበ ዝነኛ ሁን ከሚል ጋር በምን አይነት መንገድ ነው ያንተ ራይና የእሱ ራይ አንድ ላይ መሄድ የቻለው?